መንግስት ባለፉት አመታት ከተሚዎች ከጓሯቸው ቀጥፈው መመገብ እንዲችሉ በሌማት ትሩፋትና በከተማ ግብርና እየሰራ ለሚገኘው ስራ በእርግጥም ይህ በኮይ ፈጭ ክፍለ ከተማ የጓሮ ልማት ለምቶ የምናገኘው የሌማት ትሩፋት ማሳ አንዱ ማሳያ ነው። የማመርታቸው ምርቶች አፕሎች አሉ። ፓፓዬ፣ ቡና፣ አቦካቶ፣ ማንጎ፣ ቆስጣ፣ ጎመን፣ ዘይቱና ነሸንኮራ ብርቱካን፣ ሎሚ አለኝ። እነኝህም ስሰራ ቆይቻለሁ። ይሄን በመስራትም ባለችው በምትገኘው ገንዘብ ያው መሰለ ቤት ሰርቻለሁ ማለት ነው። ልጆቼን በዛ ነው የማስተዳድረው። እኔ የምተዳድረው በዛው ነው። ከተሜዋ አርሶ አደር ሻምበል ብርሃኔ መንግስት በነደፈው የዘርፉ ንቅናቄ በመታገዝ እያለማ ያለው የጓሮ ልማት ሁሉ በእጁ ሁሉ በደጁ እንዲሆን አድርጎለታል። ከጓሮ በሚያገኘው የተትረፈረፈ አትክልትና የእንቁላል ምርትም ከዕለት ጉርሱ ተሻግሮ ለገበያ በማቅረብ እስከ 600 ሺህ ብር የሚደርስ ተጨማሪ ገቢን እንዲያገኝ አድርጎታል። በዓመት እንግዲህ ከጎመኖቹም፣ ከቆስጣውም፣ ከሰላጣውም፣ ካለው ፍራፍሬዎችም፣ ከፓፓያዎችም፣ ከጎረቤትም፣ ከራሴም ተርፌ ለገበያ በዓመት 600 ሺህ ብር ያህል አገኛለሁ። በማገኛው ቤተሰብ ያስተዳድራለሁ ስራዎቹንም አካሄድበታለሁ። አሁን ባለፈው ጊዜ ለዓመት ባሉ 4000 እንቁላል አቅርቤያለሁ። ዓመቷን በተመለከተ ኤግዚቢሽን ላይ ማለት ነው። በኮይ ፈጨ ክፍለ ከተማ ቱሉዲምቱ ወረዳ እንደ ሻምበል ብርሃን ያሉ ሁሉ ሌሎችም ተደራጅተው ንቅናቄውን ተግባራዊ በማድረግ እየተጠቀሙ ነው። በዚህም በሳምንት ከ30 ሺህ እንቁላል በላይ ለገበያ እያቀረቡ ነው። በ10 ተደራጅተን ነው እየሰራን ያለ ነው። አሁንም በዚህ በምንሰራው ስራ በጣም ውጤታማ ነው። 1.5 ሚሊዮን ብር ከቤት ውጪ ማለት ነው ለዶሮቹ ማስገቢያ ወጫቸው ምናምን ለመሸፈን 1.5 ሚሊዮን ብር ወጪ አውጥተናል። አሁን 20 ሺም፣ 30 ሺም እንቁላል እናወጣለን በሳምንት የገበያ ትስስር ነጋዴ፣ ለነጋዴዎች ነው የምናስረክበው። በ15 ቀን በሳምንት መጥተው ይወስዳሉ። ካፒታላችን ሁለት ነጥብ አምስት ደርሷል። መንግሥት በከተማ ግብርናና በሌማት ትሩፋት ዜጎች የአትክልትና የእንስሳት ተዋጽኦን ከጓሯቸው በማልማት የምግብ ዋስትናቸውን እንዲያረጋግጡ የዘረጋው አስቻይ ንቅናቄ ፍሬ እያፈራ ስለመሆኑ ይህ አብነት ነው። ይህንን ተከትሎም በዘርፉ የተሰማሩ ሁሉ ልምድና ክህሎታቸውን እያዳበሩ የበለጠ ተጠቃሚ መሆን ችለዋል። እነኚህ የአሁን የአፕል ነው። ምን አይነት መድኃኒት እንደሚያስፈልገው በባለሙያ በመመካከር ይህን የሚያስፈልገው መድኃኒት አቀርባለሁ ማለት ነው። ሁለተኛ ልምድ እየሰራ ልምድ ታገኛለህ። አሁን ለምሳሌ ርቀት ላይ ላለው ርቀት ላይ አንዴ አቀራርበ ያበላሻቸው ነገር ካሉ፣ በልምድ ደግሞ አራርቀህ ፍሬ እንዲያመጡ ፍሬ እንዲያፈሩ አድርገ ትሰራለህ። ይሄን አለመስራ እኔ እያንዳንዱ አመት ላይ ምን እያዳበርኩ ነው? ችሎታ እያዳበርኩ ልምድ እያዳበርኩ መጣው። አሁን ለእኔ አይደለም ለሰው መክራለሁ? ለሰው ማሳያለሁ። የሰው ልጅ ከሰራ ያውቃል፣ ይለምዳል፣ ልምድም ያካብታል ማለት ነው። ከአካባቢው ሰውም ያው አንዳንድ ልምዶች የወተት ላሞችም በእርባታውም ልምድ እየወሰዱ ስለሆነ የስራ እድልም ለመፍጠር ይሄን ነገር ይጠቀማሉ። ቆንጆ ነው ያው ሁሉም ሰው ይንቀሳቀሳል። በአካባቢው ያለውን የከተማ ግብርና የቦታ አንዳንድ ነገሮች ከተመቻቹ እሱን የመስራት እድል አብዛኛው ወጣቱም እንትኑም አለ። እንዲህ ያሉ የመንግስት የልማት ኢኒሼቲቮች በእርግጥም የመንግስትን ድጋፍ የሚሹ ናቸው። ለዚህም ያነጋገርነው የኮዬ ፈቼ ክፍለ ከተማ ግብርና ቢሮ ዜጎች በሌማት ትሩፋትና በከተማ ግብርና ይበልጡን ልምዱ ኑሯቸው ይበልጡን ተጠቃሚ እንዲሆኑ አስፈላጊው ድጋፍና ክትትል እየተደረገላቸው እንደሚገኝም ነግሮናል። ከተማችን ቢሮ ላይ ትንሽ የሰርቶ ማሳያ ቨርቲካል ፋርሚንግ እንደዛ እንደዛ አይነት ነገሮችን እየሰራን ትንሽ ዘረጅም እየሰጠን ልምድ እንዲለዋወጥ በቤተሰብ የልማት ትሩፋት በቤተሰብ ደረጃ ብዙ ስራ እየተሰራ ነው። ሌላው ደግሞ በክላስተር አደራጅተን ወጣቱን በማደራጀት መሬት መንግስት መሬት በማዘጋጀት ሌላውን ደግሞ ህብረት በተሳትፎ ሼዶች እንዲሰሩ በማድረግ በዘንድሮ ብቻ ከ አራት ሺህ በላይ ስራ አጥ ወደ ስራ አስገብተናል። ይህ ተግባርም የከተማው ማህበረሰብ ለሸመታ ገበያን ከመጠበቅ ወጥቶ አትክልቱን ከጓሮ ቀጥፎ መብላትን ልምድና ባህሉ እያደረገው እንዲመጣ አስቻይ ድልን ፈጥሯል። ይሆናል ብሎ ማያስብበት ሁኔታዎች ነበሩ ከአንድ አመት በፊት። ያንን ግን እያደረ እያደረ ሌላው የሰራውን በማየት የጓሮ አታክልት አለ በብዛት የጓሮ ታክልት በኮንዶሚኒየም ጀርባ ባለችዋል ቨርቲካል ፋርሚንግ እንደዚሁም እየተጠቀመ እንዲሁም የጓሮ ተክልት እንደዚህን ምት ባለው መሬት ላይ በቃም ለ ያ ከተማችን እነዋሪ ቢያንስ ከገበያ ከመግዛት ከጓሮ ፍሬሽ ንጹሕ ወይ ተንጽናውን የተጠበቀ እዛው የመጠቀም ልምዱ በጣም እየጨመረ ነው የመጣው።